ድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ዛሬ ለየት ተባለ ተደርጎ በማይታወቅ ሁኔታ በጣም ደስ የሚል ቀን ነው። ከእሷ ጋር ሲሆን ደስ ይለኛል። ከእሷ ጋር ሲሆን ሁሉ ነገር እረሳለሁ። ከእሷ ጋር ሲሆን ጭንቀቴ እንረሳለሁ። ሰላም እንዲሰማኝ አድርጋኛለች። በቃ አይኗን እስከማይ ድረስ ትናፍቀኛለች። አጠገቤ ሆና ትናፍቀኛለች። በጣም ማፈቅራት። በቃ አሁን ግን ደስታዬ ደግሞ ሞር እጥፍ ድርብ እንዲሆን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 በጣም አዝኖ ልቡ ተሰብሮ የነበረ ሰው ደስታውን አግኝቷል። ይህም ደግሞ ድጋሜ በተሰበረ ልቡ ሳይቀር እንግዲህ የተሰበረ ልብ ተጠግኖ በዚህ መልኩ ዛሬ ከች ብሎልናል ማለት ነው ማርኪና ቤዚዬ ውድ የኔ ታፋ ኔ ቸኮሌት የውናትኔ ቃል ያጥረኛል። ና ከንጃ ብቻ ቪዲዮ እስከ እንትን አላሉትም ማለት ቀጣይ አድርገዋታል። ረዥም ነው፣ እኔ ራሴ አውጥቼ ነው እንጂ በጣም ረዥም ነው። ዛሬ ራሱ ሰላሳ ሁለት ደቂቃ ምናምን ነው እንግዲህ ነገ ደግሞ ቀለበቱን ተቀብላ አዶ ነው እኔ ማፈቅራለሁ እንደምትል እርግጠኛ ነኝ ማለት ነው። ቾኮሌት ወይ ቾኮሌት ወይ ቾኮሌት ብቻ ፈርቻለሁ። እናንተ እስቲ አሁን እያየን የነበረው ግን በጣም ነው ደስ የሚለው። እስከ ቪዲዮ መጨረሻ እዩት። ለምን እያወራሽ ነው እንዳትሉኝ። ለድምፅ ደግሞ በጣም ይቅርታ ጎንፋን ስለ ያዘኝ ነው እንደዚህ ኮር ኮር የሚለው ድምፅ ማለት ነው። በጣም አምሶሪ ማለት ፈልጋለሁ እና ውድ ቤተሰቦቼ ሲቀጥል እንግዲህ እኔን ዛ የእውነት ማርክ በጣም መልካም ሰው እንደሆነ ብዙ ሰው ይመሰክርለታል፣ ብዙ ሰው ይነግራል፣ ብዙ ሰው ያወራልና፣ አረ ነው ብቻ የምር እግዚአብሔር ለካ ለጥሩ ሰው ጥሩ ነገር እንዲገኝ ይረዳል። እና በዚህ ምድር ላይ የምናደርገው ነገር በሰማይ ደግሞ ሰው ይከፈልናል እንደሚባለው፣ የምድር ስነግራችሁ ማለት ነው። አሁን ለምሳሌ በዚህ ምድር ላይ ጥሩ ነገር ሳናደርጉ ዝም ብለን በጣም ክፉ ክፉ ነገር እየሰራን ወደ ሰማይ ቤት ስንሄድ ዝም ብለን እዛ ሄደን ቁጭ የምንለው እንዳይመስላችሁ፣ ሁሉም ነገር ይዛ ይጠብቀናል ና የእውነት ስነግራችሁ ማለት ነው። እና በምድር ላይ ስንኖር መልካም ነገር ማድረግ ለህይወታችንም ሁሉ ነገራችንም በመልካምነት ትሞላለች ትቃናለች፣ ማለት ነው። የእውነት በጣም ነው ደስ ያለኝ። እኔ እንጃ የዛሬ ቀን ለማርጌ ብቻ ሳይሆን እንደ ደስ እንዳለኝ ስነግራቸው አልችልም። ማርያም በጣም ነው ደስ ያለኝ። እና ማርቆስ ከዚህ በፊት እንዳያቸው ከሆነ ልቦ ተሰብሮ በጣም ብዙ ጭንቀት ውስጥ በጣም ብዙ ሀዘን ውስጥ የገባ ልጅ ነበረ እና አንዳንድ ጊዜ በህይወታችሁ የማልፍ ችግር የማልፍ ጭንቀት የማልፍ ነገር አይመስላችሁም። ሁሉ ነገር ሲያጋጥማችሁ ግን የእውነቴን ነው ምላችሁ፣ የማልፍ ነገር የለም እዚህ ምድር ላይ ስንኖር ማለት ነው። ሁሉም ነገር የሚያልፍ ነገር ነው። ያልፋል ብለን መውሰድ አለብን። ይህ የኔ ነገር አልፍም ያዘን አልፍም ብለን ፈጣሪን መማረር የለብንም። የእውነት የማልፍ ነገር የለም በህይወታችን ማለት ነው። እና ማርክን እያያቸው እኔጃ ተስፋ የቆረጣቸው ራሱ ወደ ተስፋቸው መመለስ አለባችሁ ብዬ ያስባለሁ። እና ማርቆስ ከዚህ በፊት ያ ነገሮች ሲሆኑ እንደዛ ያ ሁሉ ነገር ሲደርስበት፣ እኔ የምር ስነግራችሁ መልሶ ፍቅር የሚባል ነገር ውስጥ ይገባ ራሱ አላልኩትም። እኔ የምር ስነግራችሁ ነው እና ግን እግዚአብሔር ነው የፈጠረ። ይሄ ፍቅር ሲባል ፍቅር የእግዚአብሔር ስጦታ ነው ስንለው ራሱ ቀልድ ወይም ደግሞ ዝም ብለን የምንናገረው የምመስላቸው ሰዎች አሉ። ነገር ግን ፍቅር የእግዚአብሔር ስጦታ ነው፣ የፈጣሪ ስጦታ ነው፣ የእውነት የፈጣሪ ስጦታ ነው። በሰው ልጅ ፈልጎ የማመጣ ነገር አይደለም። ትላንትና ተሰብሮ አዝኖ በቃ ተፈትኖ ወርቆ ምናምን በፍቅር ማለት ነው። እና አንዳንድ ጊዜ ምን ይላሉ መሰላችሁ፣ አንዳንድ ሰዎች ፍቅር አንድ ናት፣ ፍቅር በህይወታችን አንድ ጊዜ ናት የምትይዘን ወይም ደግሞ ምናገኙ ፍቅር አንድ ናት የምትለው ሰዎች ስህተት ናቸው። የሁነት ስህተት። ለምን ስህተት ነው አልኩን? ታቃላችሁ ለምን ስህተት እንዳልኩ? አሁን ለምሳሌ ማለት ነው ፍቅር መልሶ ይዘንም የሚሉ ሰዎችም አሉ፣ ግን ውሸት ነው እሱ። ፍቅር ማለት በቃ እንጃ ንፋስ በሉት ንፋስ በሉ። ሰው ጥሩ ነገር ሲሆንላቸው፣ ሰው መልካም ሲሆንላቸው በቃ ፍቅር የማይመጣበት ምክንያት የለም። የእውነት ስነግራቸው ፍቅር በህይወታችን ይመጣልም ይሄዳልም። ይመጣልም ይሄዳልም፣ ነገር ግን ፈጣሪ መለመን የምንችለው የቱ ጋር ነው? ፍቅር ለምን ያዘኝ ለምን ያላዘኝ ሳይሆን፣ በቃ ለኔ የሆነ ሰው ብቻ ሲጠኝ ብለን የኔ ያልሆኔ ሰው ወዲወት ያታምጣ ብላችሁ ዱዋይና ጸሎት አርጉ። ከዛ ውጭ ፍቅር የሚዘንብ ወይም ደግሞ ሲይዘንብ ለመልካምነት ነው እንጂ ለክፋት አይደለም። እና እንደዛ ለሆናቸ ያለ ውድ ቤተሰቦችን የእውነት ስነግራችሁ ማለት ነው። እዚህ ምድር ላይ ስንኖር ክፉንም ደጉንም መሳለፍ አለብን ብለን ስናስቡ፣ ነገር ግን ያ ክፉ ያደጉ መካከል ሁሉም ነገር ፈጣሪን ያስደስታል ማለት አይቻልም። ፈጣሪ የምናስቀይምበት ቦታ አለ እና ማርቆስ አሁን በዛን ጊዜ የተከፋ ጊዜ ወይም ደግሞ እንደዛ ያ ነገሮች ሁሉ የተፈጠረበት ሰዓት ላይ እኔ ምን አጥፍቼ ነው ፈጣሪ እንዲማደርገው እኔ ምን አድርጌ ነው እንደዚህ ሆንኩት ብሎ ፈጣሪ ሳማረር አይቀርም። ነገር ግን ምንድነው ፈጣሪን ማማረር ብቻ ሳይሆን እግዚአብሔር ነገ ከዚህ የተሻለ ነገር ይሰጠናል ብለን ተስፋ ማድረግ ነው። በቃ በህይወታችን ተስፋ የነገን ተስፋ መጠበቅ፣ ነገ ከዚህ የተሻለ ህይወት ሊኖረኝ ይችላል የዛሬ ለእኔ ያለው እኔ ስለሆነ ነው ብለን ነገሮችን በቆም ብለን አስበን መወሰን አለብን። አንዳንድ ጊዜ ምን ይፈጠራል መሰላችሁ? አንዴ ፍቅር ይዞናል ከዛ በኋላ ያ ያፈቅር ነው ሰዎች አላገኘንም። ከዛ በኋላ መልሰን ወደ ፍቅር ህይወት ማንም መለስ ይመስላቸዋል፣ ግን አይሆንም። እንደዛ ፈልገ ነው አይደለም። ሲጀመርም ፈልገ ነው አይደለም እያመጣ ነው ገዝተን ወይም ደግሞ ተበድረን ነው አደለም፣ ፍቅር ውስጥ የገባ ነው አደለም፣ እግዚአብሔር በውስጣችን እንዲፈጠር ስለፈቀደ ነው የተፈጠረ። ስለዚህ እውነት ነው የምላችሁ ቆም ብላችሁ ከያዘባችሁ ማለት ከሰማችሁ ማለት ነው ትምህርት ይሆነናል፣ እና ትምህርት ይሆነናል። እውነት ነው የምላችሁ እና ትላንትና ፍቅር ይዞኛል አልሆንም ነገ አይዘኝም ማለት ስህተት ነው። የምርስ ይነግራችሁ እና እንደዛ ነው ይላችኋሉ። ማርቆስ የእውነት በጣም ልዩ ሰው ነው። ቤዛም ደግሞ ልዩ ሴት ናት። የእውነት የልቤን ነው አገኘ ፈጣሪ ህይወታችሁን ይበርክላችሁ ነው ምላችሁ። እኔ ቃል የለኝ እና ማለት የምፈልገው ደግሞ እስቲ ቪዲዮ የምታዩ ሁላችሁ ይሄ አሁን የቀሩ ጥንዶች ወይም ደግሞ ይሄ ቀለበት ለምን አልተደረገ ብሎ ብዙ ሰዎች ምናውራ ማንጋ ናቸው ብላችሁ ታምናላችሁ። ሀይሚና ብሩኬ ጋር ናቸው። ሀይሚና ብሩኬ ለምንድ ነው ቀለበት የማድርጉት? አድርጉ በላችሁ ውስጥ ያድርጉት። ታው ብሩኬ ታው ታው ታው አንተ ከንፈረን በቃ ሀይሚን አፍቅራለሁ ብሎ የመጣ ሰው ሁሉ መደባደብ ሳይሆን ሀይሚን ቀለበት አድርግላትና በቃ ሁሉም ሰው አይኑን እንትን እንደ እንዲያርጎ እንትን ባይነበቅ ጎደኛሞች ነን ጎደኛሞች ነን ማለቱ ነው። አቁሞ ብሩኬ አሁን ማርክ ማለት ነው የሌላ ሰው ሆነ ማየት አልፈልግም ብሎ ነው እንግዲህ። በዮታ የሌላ ሰው ሆነ እንዳላይ ብሎ ነው አስቀድሞ ገብታሹ አለለለ ነገ ይደርሳል ሳይለው ዛሬ ማረጉ ትልቅ ትምህርት ነው። እግዚአብሔርን ነው የምላችሁ ነገ ይደርሳል ብሎ ብዙ ነገር ያጣኑ ነገር አለ ብዙ በህይወታችን የሸሸን ነገር አለው እና እና ማርቆስ በዚህ አጋጣሚ ሳላደንቅ አላልፍም ምክር ለብሩክ የሚከረው ጎደኛሞች ናቸው አደለ ብሩክ የምከረው እባከ ብሩክ የምከረው ማርቆስ እውነቴን ነው ምላችሁ እና ውድ ቤተሰቦቼ የዛሬ ቪዲዮ እንግዲህ በጣም ነው የሚያስደስተው በጣም ነው ደስ የሚለው። ማርቆስ የእውነት ፈጣሪ የልቤ መሻትነት አድርጎላል ፈጽሞላል። እግዚአብሔር እንኳንም ለዚህ ደረጃ በቃ የእውነት እንኳን ይችን ቀን ደግሞ አያት የእውነት በጣም ነው ደስ ያለኝ። በዚህ እንችም ደግሞ የተባረከ የተቀደሰ ህይወት ያደርግላቸው። መልካም ሴት ነች፣ በጣም ጥሩ ሴት ነች። እውነት ሰውኮ በእንዲ ያስታውቃል ተነኮ ተንኮ ሰው መገመት ይቻላልና እና ህይወታችሁን የአብራም የሳራ ያደርግላችሁ፣ ነው ምላችሁ። በዙራችሁ ያላችሁ ጎደኞቻችሁ ምከሩት እና እንደዛ ነው ብላችሁ። ያለው ውድ ቤተሰቦች የዛሬ ይህን ይመስል ነበረ። ከዚህ ቤት ደግሞ አዲስ ከሆናችሁ ቪዲዮ፣ ሰብስክራይብ ላይክ ማድረግ እንዳትረሱ። ወዳችኋለሁ። ቪዲዮ ስትጀምሩ ላይክ ሆን የተጫናችሁ ጀምሩ ብያለሁ። ወዳችኋለሁ። እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ አመሰግናለሁ። ውድድድድድ ነው ማረቢያቸው ወዳችኋለሁ። እንግዲህ አሁን ማርቆስ ሊምበርከግ ነው ትላላችሁ። ይህ አባት ግን በጣም ፈርቷል፣ የምር በጣም ፈርቷል። ሁለተኛ ቪዲዮ እንግዲህ ነገን ጠብቃችሁ እንጠብቃለን ማለት ነው። ቀለበቱን አጥልቆለት እሷ ምሽ ብላ ተቀብላ፣ እኔንጃ። እሷም ስንበት በጣም ከበር ነው እናንተ ይሆናል፣ እኔንጃ እሷ እሽ ያለች ያላለች የሚለው ነገር እዚህ ቪዲዮ ላይ ስታይ ማለት ነው በጣም ያጎጓል። በጣም ነው ጉጉት የምፈጥርባቸው እና ወዳቸዋለሁ፣ ውድ ቤተሰቦች እዩት። ዝም ብ ዝም ጣፋጭ በጣም ማከብርሽ በጣም ማወድሽ ይሄ ነገር ሳረግልሽ በጣም ደስተኛ ሆነ ላንቺ ያለኝን ነገር ኦቨር እንዲጨምር እንዲሁም ደግሞ ላንቺ ያለኝን ነገር እንድታቂው ሁሌ ማስታወሻ እንዲሆን፣ በስምሽ ይህንን ነገር ስታዩው እኔን እንድታስታውሽኝ ምንድነው